የእግር ህመምና ቁርጥማትን ለማስቀረት ለእግር ጥንካሬ አሁኑኑ መመገብ ያለባችሁ ምግቦች። የእግር ህመም ሌሊት ሌሊት እንድትነቁ ንቁ ሆናችሁ ስራችሁን እንዳትሰሩ ያደርጋል። እድሜ እየገፋ ሲመጣ የእግር ጡንቻ ህመም የተለመደ ነገር ነው። ጥሩ ዜናው ምንድን ነው? እነዚህ ትክክለኛ ምግቦች ትልቅ ፎይታ እንደሚያመጡ አዲሱ የኒውትሪሽን ጋይድ ያስረዳል። እነዚህ ምግቦች ፓወርስ ኦፍ ኒውትራንት ሲባሉ በጠቃሚ ጥረ ምግቦች ማለትም በፖታሲየም ማግኒዥየም፣ ካልሲየም የተሞሉ በመሆናቸው በሰውነትና በእግር ላይ የደም ዝውውርም በማሻሻል የሰውነት የእግር ጡንቻን በማፍታታት የእግር ቁርጥማትን ያበርዳሉ፣ ይከላከላሉም። ከህመም ነጻ ፍሌክሲብል፣ ሞባይል፣ ንቁ ለመሆን እንዲሁም ጤነኛና ጠንካራ ጡንቻ እንዲኖራችሁ ከፈለጋችሁ እነዚህም ምግቦች አሁኑ ተጠቀሙ። በደንብ እንድትረዱትም ቪዲዮን ጨርሱት። ላይክ፣ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቼ ማጣት አትፈልጉም። የእግር ህመምና ቁርጥማትን ለማስቀረት ለእግር ጥንካሬ ከሚጠቅሙ ሶስት ምግቦች ውስጥ በሶስተኛ ደረጃ የሚገኙት ነቶችና ዘሮች ናቸው። ነቶችና ዘሮች የጡንቻ ወይም የመስል ጤናን በመጨመር የእግር ቁርጥማት እንዳይከሰት ወይም በህመም ላይ ላለ ደግሞ እንዲበርድ ያደርጋሉ። የዚህ ተግባራቸው ሚስጥር ደግሞ እነዚህ ምግቦች በማግኒዥየም በፖታሲየም፣ በፕሮቲንና ና ጤናማ ቅባት የተሞሉ መሆናቸው ነው። ነቶችና ዘሮች የደም ዝውውርን ያፈጥናሉ። የጡንቻ መስል ዘና ሪላክስ ማለትን ይደግፋሉ። የተስተካከለ የኤሌክትሮላይት መጠን እንዲኖር ያደርጋሉ። ነቶችና ዘሮች እንዴት ጡንቻን ጠንካራ እንደሚያደርጉ፣ ከህመምና ከቁርጥማት ነፃ እንደሚያደርጉ እንመልከት። ለምሳሌ በእድሜ የገፉ ሰዎችን ብናይ በቂ የማግኔዥየም መጠን አያገኙም። ይህ ደግሞ ተደጋጋሚ የእግር ቁርጥማት እንዲኖራቸው ያደርጋል። ነቶችና ዘሮች የተሻሉ የተፈጥሮ የማግኔዥየም መገኛ ስለሆኑ ይህም ቁርጥማት ለማስወገድ ይጠቅማሉ። ለምሳሌ አንድ ስንመገባቸው የምናገኘው የማግኔዥየም ኮንቴንት አልሞንድን ስንመገብ 77 ሚሊግራም የምናገኝ ሲሆን በቀን ከሚያስፈልገን መጠን 20 ፐርሰንቱን ይለግሰናል። የዱባ ፍሬ 168 ሚሊግራም ሲሰጠን በቀን ከሚያስፈልገን የማግኔዥየም መጠን 40 ፐርሰንቱን ይሰጠናል። በየቀኑ እፍኝ ያክል ወይም በአንድ እጅ መዳፍ ያክል መጠን ያለው ነቶችን ብንወስድ ማግኒዥየምን ወደ ቀደመው ወይም ወደ ኖርማል መጠን በመመለስ ጡንቻ ዘና ፈታ እንዲልና ጠናማ እንዲሆን ያስችላሉ። ሌላው ነቶችና ዘሮችን ለዚህ ጥቅም ያስቻላቸው ፖታሲየምን በመያዛቸው ነው። ለምሳሌ አልሞንድን አንድ ጊዜ ብንመገብ 200 ሚሊግራሙ ፖታሲየም፣ ከአሽው ነትን ብንመገብ 160 ሚሊግራሙ ፖታሲየም እናገኛለን። ሌላው ቁልፍ ነገር ደግሞ እንደ ማግኒዥየምና ፖታሲየም ያሉ ኤሌክትሮላይቶች በላበት መልክ ስለሚወጡ ስለምናጣቸው እጥረት ይኖራል። ይህን እጥረት መተካት ደግሞ ጡንቻዎች እንዲያገግሙ፣ ቁርጥማት እንዲወገዱ ያስችላል። ነቶችና ዘሮች ጤናማ ቅባት በመያዛቸው የጡንቻ ብግነትን ያስወግዳሉ። ነቶችና ዘሮች ፕሮቲን ስለሚለግሱን ጡንቻ ራሱ እንዲጠግን ሪፔር እንዲያደርግ ያስችላሉ። በእድሜ የገፉ ሰዎች ከእንቅስቃሴ በኋላ ቁርጥማት ሲያጋጥማቸው በአንድ እጅ መዳፍ የሞላ ነትን ወይም ዘሮችን ከሌሎች ምግቦች ጋር አብሮ በመውሰድ ያጧቸው ሚኔራሎች በመተካት ከእግር ጡንቻ ቁርጥማት ይገላግላቸዋል። በእነቶች ና ዘሮች የሚገኙ ጤናማ ቅባቶች የደም ዝውውርን ይጨምራሉ። ጡንቻ በትክክል ስራውን እንዲሰራ ያስችላሉ። ጡንቻ በትክክል ስራውን እንዲሰራ የሚያስችለውን በቂ ኦክስጅንና ኒውትረንት እንዲያገኝ ያስችላሉ። በዋለትና በተልባ የሚገኘው ኦሜጋ ስሪ ፋቲ አሲድ የጡንቻ ብግነትን ይቀንሳል። በአልሞንድና ካሸዋስ የሚገኘው ሞኗን ሳቹሬትር ቅባት የደም ዝውውርን ይጨምራል። ቁርጥማትን፣ ህመምን ይቀንሳል። ደካማ የሆነ የደም ዝውውር መኖር የእግር ቁርጥማትና ህመም ያመጣል፣ በተለይ ደግሞ ምሽት ሰዓት ላይ በተለይ በዕድሜ የገፉ ሰዎች አዘውትሮ እነዚህ ምግቦችን መመገብ የደም ዝውውርን ይጨምራል፣ ህመምና ቁርጥማትን ይቀንሳል። ብግነትን በማስወገድ የቁርጥማት የድካም የመልፈስፈስ እና የስትራፖ ምልክቶችን ይቀንሳሉም። ነቶችና ዘሮች ጸረ ኦክሲደንት ና ጸረ ብግነት ኮምፓውንዶችን በመያዛቸው የጡንቻን ኦክሲደቲቭ ጭንቀት ይቀንሳሉ። ብግነትን በመቀነስ ለፈጣን የጡንቻ ማገገም ይረዳሉ። ተደጋጋሚ ቁርጥማትን ለማስወገድ ለዘላቂ የሆነ የጡንቻ ጤና ይጠቅማሉ። ስር የሰደደ የጡንቻ ህመምና የመገጣጠሚያ ብግነት ለሚያስቸግራቸው ተልባ ዋና ነትና አልሞንድን ከምግባቸው ማካተት ተፈጥሯዊ የሆነ የጸረ ብግነት ጥቅም ያጎናጽፋቸዋል። ይህ ሁሉ ጥቅም ለማግኘት የተፈቀደ መጠን አለ። ይህ መጠን ደግሞ አንድ ወንስ ወይም በአንድ እጅ መዳፍ የሞላነትን በየቀኑ መጠቀም ያስፈልጋል። ለምሳሌ አልሞንድ ከሆነ ሀያ ፍሬ አልሞንድ መጠቀም ዘሮች ከሆኑ ደግሞ ሁለት የሾርባ ማንኪያ መጠን ያላቸውን ዘሮች በየቀኑ መውሰድ ያስፈልጋል። እነቶችና ዘሮችን ስንጠቀም በውስጣቸው ባሉ የተለያየ ዝርያዎች ስብጥር የተሞላ ቢሆን ይመረጣል። ለምሳሌ በእነት ውስጥ ከፍተኛ ማግኒዥየም ያለውን አልሞንድ ማግኒዥየምና ሀልዚፋትን ያለውን ካሽዋስ፣ ኦሜጋ ስሪፋት ያሲድ ያለውን ዋልነት እንዲሁም ከዘሮች ደግሞ ማግኒዥየም ያለውን የዱባ ፍሬ ታልቫ ቻሲድ የመሳሰሉ ነገሮችን አሰባጥረን ብንጠቀም ይመረጣል። ነቶችና ዘሮችን በየትኛው ጊዜ ብንወስዳቸው የተመረጠ ነው የሚለውን ስናይ ነቶችና ዘሮችን በምግብ ሰዓት ከምግብ ጋር አብረን ብንወስዳቸው ኒውትረንቶች በቀላሉ እንዲመጠጡ የኤሌክትሮላይት ምጥጥን ወይም ባላንስ እንዲኖር ያስችላል። ከምኝታ በፊት ብንወስዳቸው ደግሞ የምሽት የእግር ቁርጥማትን ይከላከላሉ። ምክንያቱም ጡንቻን ዘና ስለሚያደርጉ ከእንቅስቃሴ በኋላ ስንወስዳቸው ደግሞ የአጣናቸውን ኤሌክትሮላይቶች እንዲተኩ ጡንቻ በፍጥነት እንዲያገግም ይረዳሉ። እንግዲህ እንዳያችሁት ነቶችና ዘሮች ትየለሌ ጥቅም ሲኖራቸው አንዳንድ አልፋልፎ የሚከሰቱ ሳይድ ኢፌክታቸውን ለማስቀረት በተፈለገውና በመካከለኛ ደረጃ መውሰድ ያስፈልጋል። ይህ ደግሞ ለምሳሌ ጨው የሌለው ነት ሮ የሆነ ድራይ ሮስትድ የሆነ ነቶችን መምረጥ ያስፈልጋል። ይህን ሳናከብር ቀጥተን ነቶችን በጣም አንጠቀም። ከፍተኛ የሆነ ካላሪ መጠን ስላላቸው ለክብደት መጨመር ያጋልጡናል። ሳልት ያላቸውን ነቶች ከተጠቀምን ደግሞ ከፍተኛ ሶዲየም ስለሚኖራቸው ለድርቀት ወይም ለዲሃይድሬሽን በማጋለጥ ቁርጥማቱ እንዲባባስ ያደርጋሉ። ለዳይጀስቲቭ ሹ ልንጋለጥ እንችላለን። ለምሳሌ ፋይቨር ሪች የሆኑ ምግቦች ስለሆኑ እንደ ሆድ መንፋት፣ ዲስኮምፎርት ሊያጋልጠን ይችላል። ሌላው የምግብ አይነት ሙዝ ነው። ሙዝ ፖታሲየም በመያዝ ደረጃ ግንባር ቀደም ነው። ፖታሲየም ለጡንቻ እንቅስቃሴ፣ ለነርቭ ሲግናሊንግ፣ ለሰውነት ፈሳሽ ምጥጥል ወይም ፍሉድ ባላንስ የሚጠቅም ወሳኝ ተፈጥሯዊ ሚኔራል ነው። የፖታሲየም መጠን ዝቅ ሲል ወይም ሃይፖካሌሚያ ሲፈጠር ጡንቻዎች ለመሸማቀቅና ቁርጥማት ይጋለጣሉ። አንድ መካከለኛ መጠን ያለው ሙዝ 420 ሚሊግራም ፖታሲየምን ይዟል። በቀን ከሚያስፈልጉን የፖታሲየም መጠን 12 ፐርሰንቱን ይለግሰናል። ሙዝ የተስተካከለ የፖታሲየም መጠን እንዲኖረን በማድረግ የሰውነት እንቅስቃሴ መስል ኮንትራክሽንን ይቆጣጠራል። የጡንቻ መሳሳብና መኮማተር ስፓዝምን ይከላከላል። ጡንቻ በትክክል ስራው እንዲሰራ ጥሩ የሆነ የነርቭ መስተጋብር ወይም ስሙዝ ነርቭ ኮሚኒኬሽን እንዲኖር ይረዳሉ። የሰውነት ፈሳሽ መጠን ሚዛኑ እንዲጠብቅ ያደርጋሉ። ከድርቀት ወይም ዲሃይድሬሽን ጋር የተያያዘ ቁርጥማትን ያስወግዳሉ። የፖታሲየም መጠን ዝቅ ቢል ምን ይፈጠራል? ፖታሲየም በነርቮችና በጡንቻዎች መካከል የኤሌክትሪካል ሲግናል ለማስተላለፍ ይጠቅማል። የፖታሲየም መጠን ዝቅ ሲል ጡንቻዎች ኤግዛይቴብል ስለሚሆኑ አሁንም አሁንም ቁርጥማት ይፈጥራሉ። የነርቭ ሲግናል ይዛባል። በመዛባቱ ከቁጥጥር ውጭ የሆነ እንቅስቃሴ ወይም ኢንቮሉንተሪ መስል ኮንትራክሽን ያጋልጣል። ህዋሶች የሰውነት ፈሳሽ ማመጣጠን ይሰናቸዋል። የጡንቻ መግረርም ይፈጠራል። የሰዎች የምግብ ፍላጎት መቀነስ፣ ባለመመገብ ምክንያት፣ በመድኃኒቶች ከፍተኛ ላበትና በዲሄድሬሽን ወይም ድርቀት ምክንያት የፖታሲየም እጥረት ሊያጋጥማቸው ይችላል። በተለይ በእድሜ የገፉ ሰዎች ሙዝን አዘውትሮ በመመገብ የተስተካከል የጡንቻ ተግባር እንዲኖር ማድረግ ይቻላል። ሌላው የሙዝ ተአምር በጣም ወሳኝ የሆነ ሚኔራልን ማግኒዥየምን መያዙ ነው። ማግኒዥየም ለጡንቻ ዘናፈታ ማለት ለነርቭ ተግባር ይጠቅማል። የጡንቻ ኤግዛይታቢሊቲ ይቀንሳል። ድንገተኛ ቁርጥማትን ያስወግዳል። የኤቲፒ መመረትን ይደግፋል። ለጡንቻ እንቅስቃሴ ኃይል ወይም ኤነርጂ ይለግሳል። የካልሲየምና ፖታሲየም ባላንስ ምጥጥን ይረዳል። ለተስተካከለ የጡንቻ ተግባር ይጠቅማል። አንድ ሙዝ 32 ግራም ኦፍ ማግኒዥየም ይሰጣል። የጡንቻ መግረርን ስፓዝም፣ ቁርጥማትን መከላከል የሚያስችለውን ማለት ነው። ሌሊት ሌሊት የሚከሰተው የእግር ህመም ወይም ኖክቹርናል ሌግ ፔይን ከኤሌክትሮላይት ኢምባላንስ ማግኒዥየም፣ ፖታሽየም፣ ደካማ የደም ዝውውር መኖር፣ ድርቀት ወይም ዲሃይድሬሽን መኖር ጋር የተያያዘ ነው። ሙዝ እነዚህ ኒውትረንቶችን በመያዙ አንድ ወይም ሁለት ሙዝ ከምኝት አንድ ሰዓት ቀደም ብለን ብንመገብ ጡንቻዎችን ያደርጋል። ቁርጥማትን ይቀንሳል። የኤሌክትሮላይት ባላንስን ሚዛንን ይጠብቃል። የምሽት የጡንቻ መግረርን ይከላከላል። የጡንቻ ውጥረትን በመቀነስ ጥራት ያለው እንቅልፍ እንዲኖረን ያስችላል። ሙዝ ቫይታሚን ቢ6ን በመያዙ ለነርቭ ተግባርና ጤና ለጡንቻ ማገገም ይረዳል። ቫይታሚን ቢ6ክስ ኒሮትራንስሚተርን ይቆጣጠራል። ኒሮትራንስሚተሮች ደግሞ የጡንቻ እንቅስቃሴን ይቆጣጠራሉ። ብግነትን ይቀንሳል። ከእንቅስቃሴ በኋላ ጡንቻዎች በፍጥነት እንዲያገግሙ ይረዳል። ቀይ የደም ሕዋሳት መመረትን በማፍጠን ጡንቻ በቂ ኦክሲጅን መጠን እንዲያገኝ ያስችላል። አንድ ሙዝ 0.4 ሚሊግራም ቫይታሚን ቢ6 ይለግሰናል። ይህ ማለት በቀን ከሚያስፈልገን ቫይታሚን ቢ6 መጠን 30 ያህል ይለግሰናል። የቫይታሚን ቢ6ክስ መጠን መቀነስ የነርቭ ስራ እንዲቋረጥ ያደርጋል። ይህ መቋረጥ ደግሞ የጡንቻ ቁርጥማትና የጡንቻ ስፓዝም እንዲፈጠር ያደርጋል። ሙዝ የተፈጥሮ ቫይታሚን ቢ6 መገኛ ስለሆነ ከነርቭ ጋር የተገናኘ የጡንቻ ችግር፣ ቁርጥማት ያስወግዳል። ሙዝ የሶዲየም መጠንን ለማመጣጠን የሚጠቅም ሲሆን ለጡንቻ መስል ኮንትራክሽንና ሪላክሴሽን ይጠቅማል። ሙዝን ስንመገብ ብዙ ውሃ በመጠጣት ቢደገፍ ይመረጣል። ውሃ ደግሞ ዲሃይድሬሽን በማስወገድ ሰውነታችን በቂ ፈሳሽ እንዲኖረው ያስችላል። የተመጣጠነ ፍሉድና ኤሌክትሮላይት መኖር ደግሞ ከዲሃይድሬሽን ጋር የተያያዘ የጡንቻ ቁርጥማትን ያስቀራል። ለጡንቻ ጤናና ጥንካሬ፣ የእግር ቁርጥማትን ለማስወገድ በቀን አንድ ሙዝ መመገብ ያስፈልጋል። ቁርጥማቱ በተደጋጋሚ እየተከሰተብን ከሆነ ደግሞ እስከ ሁለት ሙዝ ድረስ መመገብ ያስፈልጋል። ሙዝ የተፈጥሮ ስኳር ስላለው የስኳር በሽታ ተጠቂ የሆኑ ሰዎች በመካከለኛ መጠን መውሰድ ይኖርባቸዋል። እንዲሁም በቃጫ ከተሞሉ ምግቦች ጋር እንደ ነትና ሙሉል ጋር አብሮ መውሰድ ለስኳር ምጥጥናቸው ይረዳቸዋል። ሌላውና በአንደኛ ደረጃ ላይ የሚገኘው ምግብ እንቁላል ይሆናል። እንቁላል የእግር ቁርጥማት፣ የጡንቻ ችግር የሚቀርፉ ብዙ ኒውትረንቶችን በውስጡ መያዙ ይታወቃል። ለዚህ ዓላማ እንዲውል በተለይ ለአዋቂዎች እንዴት አድርገን ብንጠቀመው ይሻላል የሚለው እናያለን። የጡንቻ ድካም ለጡንቻ ቁርጥማት መከሰት ሁነኛ መንስኤ ነው። ፕሮቲን ደግሞ ለጡንቻ መጠገን ሪፔር ሜንተናንስ ይረዳል። አዋቂዎች ብዙ ጊዜ ከእድሜ ጋር የተያያዘ መስል ለውስ ወይም ሳርኮፒኒያ የሚባል ችግር ያጋጥማቸዋል። ይህ ደግሞ ለጡንቻ ቁርጥማት ህመም፣ ድካም ያጋልጣል። እንግዲህ ሚስጥሩ ምንድነው? እንቁላል የተሟላ የፕሮቲን መገኛ ነው። ይህ ማለት በእንቁላል ዘጠኙን ወሳኝ አሚኖአሲዶችን ማግኘት እንችላለን። አንድ ከፍ ያለ እንቁላልን መመገብ ስድስት ግራም ከፍተኛ ጥራት ያለው ፕሮቲን ይሰጠናል። ይህ ደግሞ የጡንቻ ህዋሳትን ተመልሶ ለመገንባት ይረዳል። የጡንቻዎች መድከምን ያስወግዳል። የጡንቻ እንቅስቃሴ ብቃት ይጨምራል። ተደጋጋሚ ቁርጥማት መፈጠርን ይቀንሳል። እንቁላልን ከምግባችን ማካተት ለጡንቻ ጥንካሬ ብርታት፣ የጡንቻ ህመምን ይቀንሳል። ሌላው ደግሞ በእንቁላል የምናገኘው ቫይታሚን ዲ ለካልሲየም መመጠጥ፣ ለጥሩ ጡንቻ ተግባር ይጠቅማል። ያለ ቪታሚን ዲ የጡንቻ መድከም፣ ቁርጥማት፣ ስር ለሰደደ ህመም፣ ለእግር ህመም ያጋልጠናል። ቫይታሚን ዲን ከፀሐይ ብርሃን ልናገኘው ብንችልም የእንቁላል ቢጫው ክፍል ወይም ኤግዮክ ቫይታሚን ዲን ይለግሰናል። ይህም ለአጥንት ጤና፣ ለጡንቻ ጤና ይጠቅማል። አንድ እንቁላል አርባ ኢንተርናሽናል ዩኒቲ ቪታሚን ዲን ይሰጣል። ለአዋቂዎች በቀን የሚያስፈልገው መጠን ደግሞ ከስምንት መቶ እስከ 1ሺ ኢንተርናሽናል ዩኒቲ ያህል ነው። የተሻለ የቫይታሚን ዲ መጠን ለማግኘት ሁለት እንቁላልን ከወተት ጋር ከእርጎ ጋር ከሳልሞናሳ ከሳርዲናሳ ጋር መውሰድ ያስፈልጋል። በእንቁላል የምናገኘው ቫይታሚን ቢ12 ለነርቭ ተግባር ቀጥተኛ ሚና አለው። የቫይታሚን ቢ12 መጠን ሲያንስ የነርቭ ሲግናሎች ይጎዳሉ ወይም ፔርድ ይሆናሉ። ይህ ደግሞ እንደ መጠዝጠዝ፣ ቁርጥማት፣ የጡንቻ ስፓዝ እና የጡንቻ ችግሮች ይፈጥራል። እንቁላል ለነርቭ ጤና ይጠቅማል። ኮሊንንና ቪታሚን ቢያስረዱትን ስለሚለግሰን ሁለቱም በአንድ ላይ ለሚሊን ለሚሊንሺዝ ጥበቃ ለነርቭ ኢንሱሌሽን ይጠቅማሉ። በጡንቻዎችና በነርቮች መካከል ያለውን ግንኙነት ይጨምራሉ። ለጡንቻ ዘና ማለት እንቅስቃሴ ያገለግላሉ። በድሜ በገፉ ሰዎችና በስኳር ታካሚዎች ላይ የተለመደው ከኒውሮፓዚ ጋር የተያያዘ ቁርጥማትን ይከላከላሉ። እንቁላልን አዘውትሮ መመገብ ለነርቭ ኢንቴግሪቲ ይጠቅማል። ለነርቭ ሲግናል ችግር እንዳንጋለጥ ይረዳል። ይህ ደግሞ ከነርቭ ጋር የተያያዘ ቁርጥማትን ያስወግዳል ማለት ነው። የቫይታሚን ቢ12 እጥረት ከመድኃኒቶች ጋር ከአንዳንድ ምግቦች እጥረት ጋር እንዲሁም በወዱ ውስጥ የጨጓራ አሲድ መመረት መቀነስ ጋር ተያይዞ ሊፈጠር ይችላል። የቫይታሚን ቢ12 እጥረት ሲኖር ደግሞ ተደጋጋሚ የሆነ የጡንቻ ቁርጥማትና መድከም የነርቭ መጎዳት ያመጣል። ለምሳሌ እንደ ማቃጠል መደንዘ መጠጸዝ አይነት ምልክቶች ይፈጠራል። አነሚያ ወይም የደም ማነስ ይከሰታል። ይህ ደግሞ ወደ ጡንቻ የሚሄደው እንደም ይቀንሳል። እንቁላልን ከስጋ ጋር፣ አሳ፣ ዲያሪዎች ጋር አብሮ መውሰድም የተሻለ ያደርገዋል። እንቁላል በቀላሉ የሚልም የሚዋሃድ ፕሮቲን እና ቫይታሚኖችን ያማከለ ስጋ በማይመገቡ ሰዎች ቫይታሚን ቢ አስራ ሁለትን የሚተካ ምግብ ነው። እንቁላልን ምን ያህል ብንጠቀም ለተፈለገው ዓላማ ይጠቅመናል ሚለውን ስናይ በሳምንት ሰባት እንቁላል መመገብ በቀን አንድ እንደማለት ነው። የተሻለ የአመጋገብ ስርዓት ሲሆን ቁርጥማትን የሚቀንስ የጡንቻን ጤናን የሚያስጠብቅ ሲሆን እንደ ኮሊስትሮል ያሉ ችግሮችን የማስከትል መጠን ነው። ነገር ግን የተጋነነ የልብ ችግር ባለባቸው ሰዎች፣ የተጋነነ የኮሊስትሮል ችግር ባለባቸው ሰዎች ምን ያህል መውሰድ እንዳለባቸው ከሐኪማቸው ጋር መምከር አለባቸው። እንቁላል በሌሊት ጊዜ የሚከሰትን የእግር ህመም ያስወግዳል። ምክንያቱም የሌሊት እግር ህመም ከነርቭ ችግር ጋር፣ ከኤሌክትሮላይት ባላንስ ጋር፣ ደካማ የጡንቻ የማገገም ስርዓት ጋር የሚያያዝ ስለሆነ ነው። እንቁላል ደግሞ ፕሮቲንን በመያዙ ለጡንቻ ጥገና ቫይታሚን ቢ12ን በመያዙ ለነርቭ ጥበቃ ቫይታሚን ዲና ካልሲየም በመስጠቱ ለጡንቻ ተግባር ያገለግላል። እንቁላል በራት ሰዓትና በቁርስ ሰዓት መመገብ አሁን ያየናቸውን ጥቅሞች ለማስገኘት ይጠቅማል። እንቁላልን ከአንዳንድ በሽታዎች አንጻር ስናየው ለምሳሌ የኩላሊት ችግር ያለባቸው ሰዎች የተገደበ የፕሮቲን መጠን ስለሚያስፈልጋቸው ከሐኪማቸው ጋር መምከር አለባቸው። ከፍተኛ የኮሌስትሮል መጠን ያለባቸው ሰዎች ደግሞ ከሙሉ እንቁላል ይልቅ ነጩን የእንቁላል ክፍል ብቻ መመገብ ይኖርባቸዋል። የስኳር በሽታ ያለባቸው ሰዎች ደግሞ እንቁላልን ከፋይበር ቃጫ ካላቸው ምግቦች እንደ አትክልት ሙሉል ጋር አብረው ቢወስዱ ለተሻለ የስኳር ምጥጥን ይጠቅማቸዋል። እንቁላል በእድሜ ለገፉ ሰዎች በቀላሉ ከመላምና ከመዋሃድን በተጨ በተጨማሪ ለጡንቻ ጤና፣ ለነርቭ ጤና እና አጠቃላይ ለሰውነት ጤና ይጠቅማቸዋል። ጎን ለጎንም እንደ ውሃ አይነት ፈሳሾችን አብስቶ መውሰድ አሪፍ ነው። ስለዚህ የእግር ህመምና ቁርጥማትን ለማስቀረት በእግር ጥንካሬ እነዚህን ሶስት ምግቦች እንደ እንቁላል፣ ሙዝ እና ነትና ዘሮችን አዘውትሮ መመገብ ሁነኛ መፍትሄ ነው። ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ውድ አድማጮች ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉት። ቀጣይ ቪዲዮ ምን ይሰራላችሁ፣ እንዲሰራ የምትፈልጉትን ቪዲዮ ኮመንት ሴክሽን ላይ አስቀምጡልን። ብዙሃኑ የጻፈውን በቀጣይ ቪዲዮ እንሰራላችኋለን። መረጃ ቶሎ ቶሎ እንዲደርሳችሁ የኖቲፊኬሽን ደወል ተጫኑ። ሌሎች ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ሊንኩን አስቀምጠላችኋል፣ ዲስክሪፕሽን ሴክሽን ላይ። ከዛ ማየትም ሼር ማድረግ እንችላላችሁ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛ።